የፍሬም ጋር ልጅ ልትስቲ ምን አስበሽ የመጣሽው? በቃ ችግር አትፍጠር፣ ማለት አትፍጠር ችግር ፈጣሪ ነው አይደለም። ምክንያቱም ሰሞኑ ስታመናጨቃት የነበረች ልጅ ዛሬ ትምጣና የብቻ ነው የማውራት። ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ አለን አልሐምዱሊላህ። ቆይታችሁ እንዴት ነው እኛ ጋር ምንም አይልም። ያው በመጀመሪያ ዛሬ የመጣሁት ሌላ ነገር አይደለም፣ ማለት ደስ የሚል ነገር ይዤ ነው የመጣሁት። ደስ የሚል ስላችሁ ብቻ ሰሞኑን ያለው ነገር አይታችኋል ሁላችሁም። ለሰላም ነው፣ ሌላ ችግር ለመፍጠር አይደለም። ትላንት የሆነ ቪዲዮ ተለቆ እያየው ነበርና አልነበርኩም በቦታው፣ ግን ያው ሶስቱም ተገናኝተው የሆነ አለመግባባት ተፈጥሮ ነበር። ይሄ ነገር ሊቆም ይገባል፣ እንደ አንድ ጓደኛ ሊቆም ይገባል። ምክንያቱም እየተፈጠረ ያለው ነገር በጣም ደስ አይልም። በጣም በጣም የሚያስቀይመው ከጓደኛሞች የማይጠበቅ ነገር ነው እየተካሄደ ያለውና፣ ትላንትም ኤደን ቤዛና ኤፍሬምን ጠርታ ለማውራት ሞከራ ነበረ። ግን አልተሳካማት በፈለገችው መንገድ አልሄድላ መሰለኝ። አንዳንድ ችግሮች ተፈጥሯልና ዛሬ ኤፍሬምን ላወራው ነው። ማለት ከእንትን ይሄ ከጭቅጭቅ የወጣ ኖርማል ጓደኝነት እኛ የሚሻለን ጓደኝነታችን እና በሰላም እየሆን ያለውን ነገር ላናግረው ነው። ምክንያቱም በሱ ምክንያት ሁለት ሴቶች ማህን ችግር ውስጥ ገብተዋል። እኔ አሁን የምናገረው ነገር እኔ የማንም ምንም እንትን አደለሁም። እኔ ለተጎዳ ብቻ ነው እያገዝኩ ያለሁት። አሁንም ቢሆን ቤዛም ተጎድታ ከሆነ ወደ ቤዛ ነው፣ ሄደንም ተጎድታ ከሆነ ወደ ሄደን ነው። እኔ ግን የምወስነው የኤፍሬምን እንትን ከከሌ ከከሌ ገብን ብዬ የኤፍሬምን ውሳኔ ልወስን አይደለም፣ ምክንያቱም ኤፍሬም የራሱን ውሳኔ መወሰን ይችላል። ግን ሁለቱም ሴቶች ደግሞ እንዲጎዱ አልፈልግም። ሰው ነኝ፣ እንደ ሰው ማለት ነው። ምክንያቱም በዛ በኩል ቤዛም በጣም እየተጎዳች ነው ቀን በቀን እየተካሄደ ያለው ነገር ደስ አይልም። አሁን ደግሞ በጣም ሄደንም በዛው ልክ ጥሩ ስሜት ላይ አይደለችም፣ እና እኔ ጓደኝነቴን ደግሞ በዚህ ማሳየት ትፈልጋለሁ። ማለት ታርቀው ኤፍሬም የፈለገውን ይምረጥ፣ የፈለገውን ውሳኔ ያስተላልፍ፣ እሱን እኔ አይመለከተኝም። ግን ደግሞ እርቅ ወርዶ ሁሉም የሰላም ሄደንም እንትን ማተል ከሆነ ከኤፍሬም ጋር ማይቀጥሩበት እንትን ከተፈጠረ በቃ ሄደን በሰላም ኑሯ መኖር አለባት ማለት እሷን ሳትጎዳ ማለት ነው ሳትጎዳ ኑሯን መኖር አለበት። ምክንያቱም በዚሁ ከቀጠለ መጎዳ ስለማይቀር፣ ይሄ ሁሉ ደግሞ እየተፈጠረ ያለው በኤፍሬም ምክንያት ነው። ቤዛም ደግሞ በዚሁ ልክ የመጣችበትን እንትን ማለቅ አለበት። በቃ ኤፍሬም ከሁለት አንዱ መውሰን አለበት። ምክንያቱም ሁለት ሴቶች ነው እየተጎዱ ያሉት እዚህ ጋር፣ ቤዛም በዚህ በኩል እንደዚያው፣ ኤደንም በዚህ በኩል። የዚህ ሁሉ ችግር መንስኤ ኤፍሬም ነው። እኔ ምንም ጓደኛዬ ቢሆን እፈርዳለሁ። በቃ ኤፍሬም ነው ለዚህ ሁሉ ነገር እንትን እያለ ያለው። ስለዚህ ዛሬ በቃ በጮህ ድምፅ እንደ ጓደኛ ምንም አይነት ችግር ሳይፈጠር ኤፍሬም በሰላም አወራውልህ ማለት ነው። ይሄ ነገር ማለቅ አለበት። አንተም ውሳኔህን አሳውቅና ከሁለቱም ጋር ችግርን ፍታና በሰላም ኑሮህ የሰለፍ ህይወትም አትበጥብጥ። የአንተም ህይወት መበጥበጥ የለበት። ምክንያቱም እሱም ያለበት ሁኔታ ጥሩ አይደለም። ኖቱን ስነግራችሁ ያው አሁን አብረን እንትን ባንልም ግን ጥሩ ሁኔታ ላይ አይደለም ያለው። በቃ ሁሌ ጭቅጭቅ እንትን ያለበት ሁኔታ ላይ እያሳለፍ ያለው እሱም ውሎውንም ለዛ ለአንተም ሰላም ሲባል፣ ለነሱም ደህንነት ሲባል ይሄን ችግራችሁ መፍታት አለባችሁ። ያው እኔም አለሁኝ። ምናልባት እናንተ እኔ እያረኩ ያለሁት ነገር ሳይመቻችሁን ቀርቶ ከሆነ አላውቅም። እኔ ሰላም ለመፍጠርና ለሰላም ብቻ ነው። ማንም ከማንም ጋር ለማጣላት፣ ማንም ከማንም ጋር ለማጋጨትም አሰብ የለኝም። እኔ ሁላቸውም ታርቀው ወደ ቀድሞ ህይወታቸው ቢመለሱ በጣም ደስተኛ ነኝ። ምክንያቱም ሁላችሁም፣ ሶስታችሁም ጓደኞቼ ናቸው፣ የልብ ጓደኞቼ ናቸው። ኤፍሬም ደግሞ ታውቃላችሁ፣ እኔ ሴል ኤፍሬም አላወራችሁም እና ቤዛም በዛ ልክ ጓደኛ ነች። ኤደንም እንደዚያው ጓደኛዬ ነች። ምናልባት ባለፈው የሆነ አለመግባባት ተፈጥሮ ነበር እና እሷ ጋር ማለት አለመግባባት አይባልም በርግጥ አንዳንድ ነገሮች አንድ ነገር ውስጥ ተፈጥሮ ነበር እና ያው እንደ ጓደኛ በጣም የምንዋደድ ጓደኛሞች ነው እና እና ምናልባት ያልጠበቀችው ነገር ሆኜ መስሎአታል እና እኔ ቤዛን ያገዝኩ ቤዛን የደገፉኝና ሙሉ ለሙሉ እሷን ማልፈልግ አይነት ነገር ቤዛን ለኤፍሬም አሳልፊ የሰጠው አይነት ነገር መሰላት። እኔ እንደዛ አይደለም፣ ቤዛን እንረዳት ብቻ ነው ያልኩት እንጂ ለኤፍሬም ትሁን ከኤፍሬም ጋር ትቀጥር አላልኩም። አሁንም ቢሆን ለእናንተም የምንገልጸው ነገር ቢኖር እኔ እንደዚህ ይሁን አላልኩም። ኤፍሬም የፈለገውን ውሳኔ ማስተላለፍ የራሱ የራሱ ውሳኔ ነው። እኔ አይደለም እሱን ነው እሱን ነው እኔ እያልኩት ያለሁት ማንም ሰው እንዳይጎዳ፣ ኤደንም እንዳትጎዳ፣ ቤዚም እንዳትጎዳ በሚል ነው እንትን ያልኩት። አሁንም ቢሆን ኤደን እንድትጎዳ አልፈልግም። ቤዛም በዛው ልክ እንድትጎዳ አልፈልግም። ኤፍሬም የራሱ ውሳኔ ማስተላለፍ አለበት። ሁለቱ ሴቶች እንዲጎዱ መንስኤ ሊሆን ይችላል። ኤፍሬም በቃ ጓደኛ ነው። የሁለቱ ሴቶች መጎዳት መንስኤ ሊሆን የሚችሉ ኤፍሬም ነው። ዛሬ ጠርቼዋለሁ። በጨዋ ደንብ አወረዋለሁኝ። ሰላም መፍጠር እንዳለብን እንዳለባቸውም እነግረዋለሁኝ። እኔ ምናልባት እዚህ ጋር ምናገባችሁ ምናም ልትሉ ይችላላችሁ። ጓደኛ ነው፣ ጓደኞች ናቸው። ጓደኞች ተበጥብጠው እኔ ሌላ እንትን ማለት አልፈልግም። ማለት እንደ ጓደኛ መፍታት ያለብኝ ችግር ካለ እፈታለሁ። እዚህ ያ ምን አገባህ በሰው ሕይወት ምናምን፣ ይሄ እንደዚህ አይባልም። ምክንያቱም የጓደኛ ሕይወት የራሴ ነው። ጓደኛ አብሮኝ ነበር የሚኖረው የሱ ችግር ችግር ችግሩ ችግራችን ነው። አብረን ነው ሁሉም ነገር የምንካፈለውና የሆነ ችግር ከደረሰበት እኔ እንደዛው እንደደረሰ ቢኖር ይገኝ እንትምል ምናልባት ብዙ አንዳንድ ኮመንቶች እያዩ ስለነበረ ነው። በሰው ሕይወት ምን አገባህ በእነሱ ሕይወት ውጣ ምናምን ነገር፣ ጓደኛ ነው አብረን እስከኖር ድረስ። ምክንያቱም ችግር ከገጠመው አብሬው ነው ልካፈል ይችላል እና ሰሞኑን የገጠረው ችግር የሁላችን የጋራችን ችግር ስለነበር ነው ያው በሱም ብቻ ሳይሆን በሌሎችም ጓደኞች መሀል የተፈጠረ ችግር ስለነበር ነው እዚህ ችግር ውስጥ የገባሁት፣ እንጂ እኔ የማንንም ህይወት በጥባጭም የማንንም ህይወት እንትንም አይደለም። ምናልባት አብዛኞቻችሁ ታውቃላችሁ፣ እኔ ለጓደኞቼ እተርፋለሁ እንጂ ጓደኞቼ የመበጥበጥ መንስኤ ሊሆን አልችልም። ምናልባት ምታቁኝ ታቁኛላችሁ፣ አታቁኝም ካለ እወቁኝ። ዛሬ የፍሬ የምናወራዋለሁኝ የፍሬ መጥቷል። ካልደበረ ካሜራ ይዤ አለ ካሜራ የሚደብር አይነት ሰው እና ነበር። ባለፈው አልፏል፣ ማድረግ አይቻልም። የፈሰሰው ደግሞ አይታፈስም። ምናልባት ለዛ ያንን አስደብሩ ከሆነ በጣም ይቅርታ። ምናልባት አንተም እያደረካቸው ያሉት ነገሮች የሚያስደብሩ ነገሮች ስለነበር ነው በሰዓቱ። አይ፣ ኖ አትጫነው አትጫ ነው ስላልኩ ጫንከው። ያሁሉም ነገር ሁሉም ነገር መታወቅ ስላለበት ነው የጫንኩት። ምናልባትም የተፈጠረ ያለው ነገር ያንን ባልጭ ነው ነገሮች ግልጽ ላይሆኑ ይችላሉ እና ብቻ ብቻለች ጭኝው ከናደርኩ በጣም ይገርማል። ቪዲዮ ምንም የማንኛውም ነገር ችግር እንደሌለ ታውቃለህ። ግን ይሄ ደግሞ አለመከባበር ነው። አንዳንድ ሰው አታደርጋለው ያልከው ነገር ስላያደርግ ወአንተና አያከብርህም ነው እንደዛ እንደዛ ነገር ወይ ንቀት ነው፣ ልክ አይደለም። ያሰብኩ ማለት አይ በዛ በቃ ግን አይደለም ነገር ነው ባሉት ነገሮች አንተን ነው። ትላንት የሆነ ነገር ተጨቃጭቃጩ ማለት እኔ በሌለሁበት ተጨቃጭቃጩ፣ የተለቀቀ ቪዲዮ ነበርና እሱን ቪዲዮ አይቼ ፈውስጡ ብዙ ሰው ነው እና ያው በቃ ኤፍሪ አኒ ከማንም በላይ አቀሃሉ ጓደኛዬ እና በቃ ይሄ ነገር ይቅርብ። በቃ አትፍጠር ማለት አትፍጠር ስለ ነገሮች በሌላ በቃ በጣም ይቅርታ ግን በቃ

ብዙ ቀንም ተነጋግረናል። የወዲት ነው ማንገባው፣ አብረን እየሆንን ጓደኛሞች ነን አይደል? እኔ ጓደኛዬን ችግር ካልተካፈልኩኝ ምንድን ነው? አስማኝ ከቤዛ ጋር ቀጠሮ ከቤዛ ጋር ተቀጣጥረናል። ችግር ማትፈጠር ከሆነ እኔ ከሰፈር ውስጥ ሰፈር ውስጥ ነው የጠራሁት። ችግር ማትፈጠርና ብታይ ደስ ይለኛል፣ ምክንያቱም ከቤዛ ጋር ቀጠሮ አለኝ። እንደውም ትምጣ። በቃ ጥሩ ነው። እንደውም እኔ ሁላችሁም ላወራችሁ ነው የምፈልገው። እኔ ዛሬን ጠራሁ እንጂ አንወር ስማኝ እኔ ብቻዬን ነው ማግኘት ፈልገው እሱ አማርኛ አይደለም እንዴ የማወራው? የቀጠርኳት እኮ ብቻዬን ነው ራሱ ማለት እሺ፣ በቃ አግኛት። አሁን ልነግርህ የፈለኩት ነገር እኔ ቤዛን ስለማግኘት አይደለም። የፈለግከውን ሰው ቀጥረህ ማግኘት መብት አለ፣ ግን ደግሞ ቤዛን በዚህ በኩል ቀጥረህ እያገኘህ የደህንን በዛ በኩል የሆነ ነገር እየሆነች፣ ይሄ አያዋጣም፣ አይሆንም። በቃ አንዷን መንትን፣ አንድ ሰውን መርጠህ ከአንድ ሰው ጋር ምንድነው መርጦ ይሄኮ የምርጫ ጉዳይ አይደለም። ነው እንዴ? በጀምሪያ የምርጫ ጉዳይ ነው ፍሬም፣ ለምን ስሜት አይሰው ታደርጋለህ? የምርጫ ጉዳይ አይደለም እና ምንድን ነው? የምርጫ ጉዳይ አይደለም። እዚህች ጋር ማንንም ማንንም ለመምረጥ አይደለም። ማን በምን በኩል እንደምመርጥ ማን በምን በኩል እንደማስኬድ እኔ ራሴ አቃለሁ እኮ። ግን እሺ፣ እየተጎዱ ነው እነሱ። ምክንያቱም በዚህም እየጠራ እየጠራህ እያመጣህ፣ እየተጎዱ አይደለም ነው? አይደለም አላልኩም። እነሱ ግን ሴት ናቸው፣ ኤፍሬም። ወይኔ እኔ እየተጎዱ አይደለም ነው? አይደለም አላልኩም። እኔ ተጎድተሃል አቃለሁ። ግን ደግሞ እኮ በቃ ይኸውልህ አንወራ፣ እኔና አንተ ሌላ ቀን እናወራለን። አሁን ስለ ከፈለከ ከሰዓት ማውራት እንችላለን አይደል ቤዛ እየመጣች ነው ከሷ ጋር ያለኝ ነገር ልጨርስ እኮ ቤዛ ትምጣ ችግር የለውም ካሜራ ይቆማል እኔ በካሜራ ነበር ሁሉም ነገር ፋሚሊ እንዳያቀቸው ሌላ ካሜራ የሚይዝበት ጉዳይ አይኖርም እዙ ትምጣ ኦሬዲ ሰላም ፍጠሩ ብቻ ነው ያልኩት ማንም ሰው ይምጣ ችግር የለብኝም እኔ አንተ ግን መወሰን ያለብን ወሰን በቃ እሺ መወስኖ ነገር አንተ አትነግረኝ። እኔ በቃ ግን ደግሞ መወስኖ ነገር እኔ እራሴ አኖር ለብሎ ቆየ ዘገየ ላውራት እና አንተ ይደቅሽ የት ነው የሚሄደው? የፈለክበት ሁታ ሄድ እንዴ ትምጣ በቃ በጋራ እናውራታለን። እንደውም ደስ ምን ችግር አለው? ደርሶ እኮ ጻድቅ እየሆንክ ያለሁት አንተ ምክንያቱም ሰሞኑ ስታመናጨቃት የነበረች ልጅ ዛሬ ትምጣና የብቻ ነው ማውራት ነው አይወለ ማንንም ማውራት ነው ማንንም ሁለቱንም እያመናጨቀ ሦስታችንም እያመናጨቀ እኔን በስነ ስርዓት እያወራኝ አይደለም። እኔ ዛሬ ሰላም ለመፍጠር እንጂ ችግር ለመፍጠር አለ የምመጣው። አንተ ግን አባባል ሰላም ለመፍጠር ስትል ምናምን ነው ችግር እየፈጠርክ መሆኑን ደግሞ አልገባህም አንተ ያሁን የምፈልገው ሰላም ለመፍጠር ምናልባት ጥቃቅን ችግሮች ሊፈጠሩ ይችላሉ። አይታ ጥቃቅን ችግሮች ደግሞ ብዙ ችግሮችን ያበላሻል እኮ። ግን ግዴታ ደግሞ ሰላም መፈጠር አለበት። እነዚህ ሰላም መፍጠር አትችልም። ለምሳሌ ሰላም ይፈጠሩ እንደዚህ አልቻልኩበት ነገሮች፣ የሆነ ነገር ቤዛ ምክንያቷን መናገር

እናንተ መገናኘት ይችላል። በቃ እሷል። ስለዚህ እግዚአብሔር ያክብር። ሰላም እንዲፈጠር ነው የምፈልገው። አሁንም ቢሆን ተግባብታችሁ አንዴ አውርቼ እዚሁ አካባቢውን አውርቼ ልጨርስ። አይ ኖ ስማኝ፣ ከሷ ጋር አውርቼ ልጨርስ። ለአውራት የፈለግኩበት ጉዳይ አለ። አውርቼ ልጨርስና ሲጨርስ ደውላለሁ። እዚህ አካባቢ ጠብቀኝ። በቃ ከአንተ ጋር ሆኜ ማውራት ስለማልፈልግ ነው። እና ቤተሰቦች እንግዲህ ዝናቡም እየመጣ ነው። ቤዚን ትንሽ እንጠብቃት። ከቃል በቃል ስጦታ አየው ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ ደስ አለኝ ደስ ሳየ ልቤን ትርታ ደህና ነሽ እግዚአብሔር ይመስገን ዝናቡ መጣ ሳናስብ ወደ ክረምት እየገባን ነው ስለ ቤተሰቦች ዝናቡም እንግዲህ አልቻለውም ከአሁኑ በኋላ ይሻላል እና ደህና ነሽ እንግዲህ ዛሬ ለአንድ ነገር ነው የጠራሁሽ ቤዝዬ እንደዚህ ይፈጠራል ብዬ አላሰብኩም። ምክንያቱም እኔ ትናንትና አንቺ የመጣሽ አልመሰለኝም። እኔን ብቻ የጠራችኝ ነበር የመሰለኝም ደግግ አንቺንም ጠርታች ነበር። አላቅም ነገሮችን ወዴት ወዴት እንዲሄዱ ወዴት ወዴት እየሄዱ እንደሆነ አልገባኝም። ዛሬ ግን አንድ ነገር ነው ወደ አንቺ ጠሽ የጠራሁሽ። ይህ ነገር ስናገርሽ በጣም ከደበረች፣ በጣም ይቅርታ በመጀመሪያ አንቺን እንደዚህ መናገር ፈልጊ ወይም ደግሞ እንደዚህ ማድረግ ፈልጌ አይደለም። ግን መጠየቅና ግራ ስለገባኝ ማወቅ ስለምፈልገው ዛሬ ምክንያትሽን ተናገሪ አለም ብለሽ የጠፋሽበትን ምክንያት ተናገሪ አለች። ሁን ነገር አጋድሞች ሊሆን ይችላል። እሱም ደግሞ ካልነገርሽ ልረዳሽ አልችልም። ግን ቢሆንም እኔ ጋ ስመጭን ወይም ደግሞ የክሬም ጋር ልሄድ ስት ምን አስበሽ የመጣሽው ምክንያት ሻለም፣ የጠፋሽበት ምክንያት ሻለም። ተይው በቃ እሱ ጊዜው ሲደርስ ወይም ደግሞ ስትፈልጊ ራስሽ ትነግርኛለሽ። ግን ዛሬ ልጠየቅሽ የፈለኩት እኔ ጋር ስመጪ ኤፍሬም ጋር ስመጪ ኤፍሬም ጋር ልሄድ ብለሽ ስመጪ ምን አስበሽ ነው የመጣሽው? ወይም ደግሞ ሀሳቤ እኮ ግልጽ ነው። ሌላ ነገር ፈልጌ አይደለም።